ሰኞ ኤፕሪል 14 2025 ራፕሶዲ ኦፍ ሪያሊቲ በፓስተር ክሪስ ኦያኪሎሚ የዛሬው ርዕሳችን የሚሆነው ስለተትረፈረፈው ስለ እርሱ ጸጋ አስተሳሰብ ይኖራችሁ ይላል በአንዱም በደል ሞት በአንዱ በኩል ከነገሰ ይልቁን የጸጋ ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በህይወት ይነግሳሉ ይላል ሮሚ 517 የኢየሱስ ክርስቶስ ጸጋ ሁሉም ክርስቲያን በአስተውሎት ሊጠቀምበት የሚገባ መለኮታዊ ሀብት ነው ሐዋርያው ጳውሎስ ለጢሞቴዎስ ሲጽፍ እንዲህ ብሎ አዘዘው አንተ በክርስቶስ ኢየሱስ ባለው ጸጋ በርታ ሁለተኛ ጢሞቴዎስ ሁለት አንድ በሌላ አባባል የጸጋውን ጥቅም ውሰድ ማለት ነው እንዴት ነው የጸጋውን ጥቅም ልትጠቀሙበት የምትችሉት የሚጀምረው በእናንተ ውስጥ ስለሚሰራው ጸጋ አትኩሮት ከመስጠት ነው። ከቤታችሁ ወደ ስራ ወይም ወደ ሌላ ወደ የሚመለከታችሁ ቦታዎች ስትወጡ፣ በእናንተ ስለሚሰራው ስለ እግዚአብሔር ጸጋ ሙሉ ንቃተ ህሊና ይኑራችሁ። ይሄ ጸጋ በእናንተ በኩል ሆኖ የሚሰራው መለኮታዊ ሞገስ፣ ለእድሎች ያመቻችላችኋል እና ለየት ብላችሁ እንደምትወጡ የሚያረጋግጥ ነው። ይሁን እንጂ፣ ማስታወስ ያለብን ወሳኝ መርህ አለ፤ ሞገስ በዘላቂነት በህይወታችሁ እንዲሰራ መለማመድ ከፈለጋችሁ፣ ለሌሎች ሞገስን ማሳየት አለባችሁ። ጸጋ የአንድ ወገን ብቻ ልምምድ አይደለም። ጸጋን የተቀበለ ሰው፣ የጸጋ አከፋፋይ ይሆናል። ሞገስ ያለው ወይም ያላት ሰው ሴት የሞገስ አከፋፋይ ነው ወይም ነች። እንዲህ በማድረጋቸው፣ ሞገስ ተመልሶ ወደ እነርሱ ይፈሳል። መዝሙረኛው ሲጽፍ በኃጢአተኛ ብዙ መቅሠፍት አለበት፤ በእግዚአብሔር የሚታመነውን ግን ምሕረት ይከብበዋል። መዝሙር 32፡10። እዚህ ጋር ምሕረት የሚለው ቃል ከዕብራይስጡ ቼዘድ የተተረጎመ ሲሆን የመልካምነት ቃል ኪዳን ማለት ነው። የመልካምነት ቃል ኪዳን፣ ልዩ የሆነ ቃል ኪዳን ነው እግዚአብሔር ከእናንተ የማይነጥቀው የእርሱ መለኮታዊ ሞገስ ማለት ነው፤ ከዚህም የተነሳ፣ ከመባረክ ሌላ ምንም አያደርጋችሁም! ስለዚህ ይህንን በማወቃችሁ፣ ምላሻችሁ ምን መሆን አለበት? መዝሙር 32፡11 ላይ መልሱን ይሰጠናል፤ ጻድቃን ሆይ፣ በእግዚአብሔር ደስ ይበላችሁ ሐሴትም አድርጉ። ሃሌሉያ! ለእምነታችሁ መግለጫ እና በሕይወታችሁ ውስጥ ስለሚሰራው የተትረፈረፈ የእግዚአብሔር ጸጋ ምስጋና ሁልጊዜ ደስ ይበላችሁ፤ በደስታ ጩኹ። ሁልጊዜ በጌታ ደስ ይበላችሁ። ወደ ጓዳችሁ ግቡና በጌታ ፊት የደስታ ጊዜ ይኖራችሁ። በደስታ በመጮህ እንዲህ ብላችሁ አውጁ፤ በእግዚአብሔር ሞገስ አግኝቻለሁ! በመለኮታዊ ጸጋ እመላለሳለሁ! የእርሱ የመልካምነት ቃል ኪዳኑ በዙሪያዬ ነው! ሃሌሉያ! የዛሬውን አጭር ጸሎት አብረን እንጸልይ። ውድ አባቱ በሁሉም ስፍራ ለሞገስ እያዘጋጀኝ፣ የእድሎች በሮች እየከፈተልኝ እና በማደርገው ነገር ሁሉ ልዕቀትን ለሚሰጠኝ በእኔ ውስጥ ስለሚሰራው ጸጋ አመሰግናለሁ። በፍቅር እየተመላለስ በመልካምነትህ ቃል ኪዳን ደስ እየተሰኘሁ፣ ያንን ተመሳሳይ ጸጋ ለሌሎች አስተላልፋለሁ። ምህረትህና ሞገስ ሁልጊዜ በዙሪያዬ ናቸው። በኢየሱስ ስም። አሜን። ለተጨማሪ ጥናት ሁለተኛ ቆሮንጦስ 9 8 ኤፌሶን 2 ከ8 እስከ 9 ቲቶ 2 ከ11 እስከ 12 የዮሐንስ ወንጌል 1 16 ተባርካችኋል።